ውስጥ የቀጠለው ከፍተኛ ተቃውሞ ሰልፍ አሁንም በሌላ ዙር እየተካሄደ ነው። በተለያዩ ምክንያት በኤርትራ የታሰሩ ኢትዮጵያን ተለቀቁ። የአሜሪካ የፖሊስ ኤክስፐርት ለሴኔቶ አባላት ሲገልጹ የፕሪቶሪያው ስምምነት አደጋ ውስጥ ነው ሲሉ ተናገሩ። በጦርነትና በክፍፍል የተፈተነው ህወሀት መሰረዝ የፖለቲካ ህይወቱ ፍጻሜ ይሆን? ይህን የሚለውን ሰፋ ያለ ዜና ይዘን ቀርባለን። ሰላም ጤና ይስጥልን። ውድ የኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። እስከ መረጃው ፍጻሜ ድረስ በአብሮነት እንዲዘልቁ በአክብሮትና በትህትና እንጠይቃለን። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። ወደ ዕለቱ የመጀመሪያ ዝርዝር ዜና ስናልፍ በትግራይ ክልል መሆኒ አካባቢ ህዝባዊ የተቃውሞ ሰልፍ እየተካሄደ ነው። ዛሬ ግንቦት 9 2017 ከማለዳ ጀምሮ ይህ መረጃ እስከተጠናቀረበት ድረስ የተቃውሞ ሰልፍ እየተካሄደ ነው። የተቃውሞ ሰልፉ አላማ ከዶክተር ገብረጽዮን ገብረ ሚካኤል ቡድን በክልሉ እያካሄደ ያለው ግጭት ያዘነበለ አካሄድ ተገቢ ያለመሆኑን መግለጽ ነው ተብለዋል። ህዝቡ የምንፈልገው ሰላም ነው ብለዋል። ከሰሞኑ ተመሳሳይ ሰልፍም በማይጨው ከተማ መካሄዱ ይታወሳል። በኤርትራ ውስጥ በተለያዩ ጉዳይ ታስረው የነበሩ ተጋሩ ኢትዮጵያን ከስር ለቀናል በማለቱ ከነስም ዝርዝራቸው እንዲሁም የተወለዱበትን አካባቢ በመጥቀስ ሻቢያ ለቋቸዋል ሲል ራማ ፖሊስ ጣቢያ ይገኛሉ ሲል ተናግረዋል። ኤርትራም ዛሬም ቢሆን የተለያዩ እስር ቤቶች ብዛት ያለው ኢትዮጵያን እንዳሉ ይታመናል። የጎንደር ዩኒቨርሲቲ ስፔሻላይዝድ ሆስፒታል ሙሉ በሙሉ ስራ ማቆሙ ተሰማ። በዩኒቨርሲቲው ሌሊት ላይ በርካታ ሐኪሞች ዶርማቸው እየተሰበረ የተወሰዱ ሲሆን በአጠቃላይ በእነዚህ ሆስፒታል የታሰሩ ቁጥራቸው ሀያ አንድ መድረሱ ተገልጸዋል። ይህን ተከትሎ ዛሬ በሆስፒታሉ ድንገተኛ አገልግሎት ጨምሮ ሙሉ በሙሉ ስራ ማቆሙን የተሰራጨ መረጃ አስረድተዋል። ይህ በእንዲህ እንዳለ እስካሁን ባለው መረጃ በዚህ የጤና ባለሙያ ተቃውሞ ስል 79 የጤና ባለሙያዎች መታሰራቸውን የኢትዮጵያ የጤና ባለሙያዎች ንቅናቄ አስታውቀዋል። በመቀሌ ማዕከላዊ ፍርድ ቤት የተከሰተ ሁኔታ እንሰት ዘውዱ ሀፍቱ ከሁለት ዓመት በፊት በግፍ ከተገደሉ ሴቶች አንዷ ናት። የሟቾች ጉዳይ በፖሊስ ተጣርቶ መዝገቡ ወደ ፍርድ ቤት ደርሶ ለሁለት ዓመት ያህል ውሳኔ ሳያገኝ በየዋል ይደር ለረጅም ጊዜ መውሰዱን ተበዳና ቤተሰቧ ፍትህ ፈላጊዎች ሁሉ መነጋገሪያ ሆኗ ቆይተዋል። ይህ በእንዲህ እንዳለ የመቀሌ ማዕከላዊ ፍርድ ቤት ግንቦት 8 2017 ዓ.ም ከሰዓት በፊት የመጨረሻው ውሳኔ ለመስጠት ችሎ ይቀመጣል። ፍርድ ቤቱ በግድያ ወ ወንጀል በተጠረጠሩ ላይ የመጨረሻ ያለውን የጥፋትነት የቅጣት ውሳኔ ይሰጣል። ይህም ተከትሎ ችሎቱ የሚከናወንበት አዳራሽ የነበሩት ብዛት ያለው የተጠርጣሪ ወገኖች ጠረጴዛ በመደብደብና የተለያዩ ድምጾች በማሰማት ረብሻ ይጀምራሉ። ከረብሻም ከዘለለም ዳኞች እናንተም እንደመሰሳቸዋለን ቀናችሁን ጠብቁ የሚል የስድብና ዳዛቻ አወርዱባቸዋል። በችሎቱ አዳራሽ በቂ የሆነ ስርዓት አስከባሪ ባለመኖሩ ዳኞቹ ሁኔታውን ካቅማቸው በላይና አስፈሪ በመሆኑ ምክንያት ውሳኔ ሳይቆጭ ለግንቦት 18 2017 ዓም ተለዋጭ ቀጠሮ ተሰጥተዋል። የችሎቱ መደፈር ተግባራዊ በማህበር ትስስር ገጽ ሰፊ መነጋገሪያ ሆኗል። ጠበቃ ሚካኤል ፍሳይ የተባሉ የሟቺ ጠበቃ በፍርሃት ስራይን አላቋረጥም የተበዳይን ባለማበስ ነገም ዛሬ መሰራለሁ ሲሉ በማህበራዊ ሚዲያ ትስስር ገጻቸው ሀሳባቸውን አስፍረዋል። በርካታ ማህበራዊ ሚዲያዎች ላይ የህግ ልዕልና እንዲከበር አገልግሎት የሚሰጠው ፍርድ ቤት እና ዳኞች ላይ የተፈጸመ ድፍረት በምሬት እና በቁጣ ሲዋግዙ ተስተውለዋል። የመቀሌ ማዕከላዊ ፍርድ ቤት በያዘው ሳምንት ብቻ የእንሰት ዘውዱን ጨምሮ አራት በግፍ የተገደሉ ሴቶች ጉዳይ መመልከቱን መረጃዎች ያመለክታሉ። በጦርነትና በክፍፍል የተፈተነው ህዝባዊ ወያኔ ሀርነት ትግራይ መሰረዝ የፖለቲካ ህይወቱ ፍጻሜ ይሁን ሲሉ ማብራሪያ ሲሰጡ በኢትዮጵያ የፖለቲካ መድረክ ለአምሳ ዓመታት በመቆየት አንጋፋ የሆነው ህወሀት ለሁለተኛ ጊዜ የፖለቲካ ፓርቲነት እውቅና በብሔራዊ ምርጫ ቦርድ ተሰርዘዋል። ሶስት አስር ዓመታት ለሚጠጋ ጊዜ በሀገሪቱ የስልጣን መንበር ላይ ዋነኛው ኃይል ሆኖ የቆየው ህዝባዊ ወያኔ ሀርነት ትግራይ ጥቅምት 24 2013 ዓ ም በተከሰተው ጦርነት ጋር በተያያዘ የህዝብ ተወካይ ምክር ቤት የሽ ሽብርተኛ ቡድን ብሎ ለመሰየም ህገ ወጥ አድርጎት ነበር። ብሔራዊ ምርጫ ቦርድ ህወሀት ከሰላማዊ ፖለቲካ ተሳትፎ ወጥቶ በኃይል በተገዛ የአመፅ ተግባር በመሳተፍ ጥር 10 2013 ዓ ም ህጋዊ ሰውነቱን አጥቶ እንዲሰረዝ መወሰኑን አስታውቆ ነበር። ለሁለት ዓመት የተካሄደው ደም አፋሳሽ የትግራይ ጦርነት በመንግስትና በህወሀት መካከል የተካሄደው ግጭት ተቋጭቶ ህወሀት ወደ ሰላማዊ ፖለቲካ እንቅስቃሴ ሊመለስ የሽብር ቡድን ፍረጃው ተነስቶለታል። ነገር ግን ባለፉት ሁለት ዓመታት ህዝባዊ ወያኔ ሀርነት ትግራይ የነበረው እውቅና በማስመለስ እንደ አዲስ መመዝገብ ጉዳዩ ከብሔራዊ ምርጫ ቦርድ ጋር ሲወዛገብ ቆይቷል። ሁኔታ እንዲመዘገብ የቀረው ሀሳብ ባለመቀበሉ እንዲሁም መሟላት ያለበትን ሁኔታ ባለመፈጸሙ በድጋሚ ግንቦት 5 ቀን 2017 ዓ ም ከፓርቲ ተሰርዘዋል። ኢትዮጵያ ፖለቲካ ውስጥ ኃይል የነበረውና በእድሜ ጎምቱ ከሚባሉ መካከል አንዱ የሆነው ህወሀት ከሽምቅ ተዋጊነት ወደ አገር መሪነት፣ ከዚያም አልፎ ክልል አስተዳዳሪነት ተመልሶ ወደ ትጥቅ እንቅስቃሴ፣ ከዚያም ክልላዊ ፓርቲነት፣ አሁን ደግሞ ህጋዊ እውቅና ወደሌለው ቡድንነት ወርዷል። ቀጣይ ጣፈንታ ያለየው ህዝባዊ ወያኔ የሱዳን የሀርነት ትግራይ ከየት ተነስቶ አሁን ካለበት ሁኔታ ደረሰ? የህዋ ጥንስስ ከመጀመሪያውን ሲነሳ ህዝባዊ ወያኔ ሀርነት ትግራይ የንጉሱ አስተዳደር ወርቆ ወታደራዊ መንግስት ወደ ስልጣን መምጣቱን ተከትሎ ነበር። የካቲት 11 1967 ዓ.ም የትጥቅ ትግሉን መጀመሩን ያስታወቀው የህዋት የትጥቅ ትግል መነሻ የሆነው በአዲስ አበባ ዩኒቨርሲቲ ተማሪዎች አቋቋመው ማግበት ወይም ማህበር ገርስት ብሔር ትግራይ የተባለ መደበኛ ያልሆነ ቡድን ነበር። የትግራይ ተማሪዎች ስብስብ የነበረው ማግበት ከ አምስት ዓመታት በላይ በሀገሪቱ ፖለቲካ ውስጥ ጉልህ ሚና ለነበረው ህወሀት መመስረት ዋነኛው ጥንስስ ነበር። ማግበት ከስምንት አባላት ተመስርቶ ሲሆን ከእነዚሁ መስራቾች ኋላ ላይ ለህዋሃት እንቅስቃሴ መጀመር ወሳኝ ሚና ተጫውተዋል። ስምንት ግለሰቦች በሪሁ በሬሄ፣ አረጋዊ በሬሄ ወይም ዶክተር የሚባለው ፈንታሁን ዘረ አየሆንና ግዴን ዘረየሆን፣ ሙሉጌታ ሀጎስና አምባይ መስፍን፣ ስዩም መስፍን፣ አመሃ አማጸሀዬ፣ እቁባን በየንና አለምሰገድ መንገሻ፣ ዘረ አገሰሰ ናቸው። ናቸው ከጭማሮው ደርግን፣ የተቃወመው ማግበት በትግራይ ህዝብ ላይ ደረሰ ያለውን ጭቆና ለማስወገድ የትጥቅ ትግል ማድረግ መሪ ድርጅት እንደሚያስፈልገው በመወሰኑ መስራት ጀመረ። ለዚሁ የተወሰኑ አባላት የኤርትራ ማጽያም ቡድን ከነበሩት ከጀሃብ እና ከህዝባዊ ግንባር ጋር ግንኙነት ለመመስረት ወደ ኤርትራ ሲሄዱ፣ ሌሎቹ ደግሞ ከተማ ውስጥ የሆነው ህዝብ ማደራጀት ጀመሩ። ቡድኑ አላማውም ቡድኑ የትጥቅ ትግል ከጀመረው ወቅት የትግራይ ከኢትዮጵያ መገንጠልና ሪፐብሊካን የመመስረት ጉዳይ ተነስቶ የነበረ ቢሆንም ይህ ሀሳብ ከአንድ ዓመት በላይ እንዳልቆየ መስራቹ ይናገራል። ከ1968 ዓ ም የተካሄደው የመጀመሪያው የድርጅቱ ጉባኤ ነጻ ትግራይ የሚለው አጀንዳ አብዛኛው አባል ዘንድ ተቀባይነት ሳያገኝ ቀርቶ ውድቅ ተደርጓል። ከዚያም የድርጅቱ ዓላማ የወደብ ትግል በማድረግ ለጭቁን ህዝቦች የራሳን ዕድል በራሴ የመወሰን መብት እንደሚታገል ቢገልጽም ህወሀት የሚቃወመው ድርጅት ግን ቡድኑ የትግራይ ህዝብን ለመነጠል እንደተቋቋመ በግልጽ ሲታች ቆይቷል። ል በህወሓት ውስጥ ከተመሰረተ ከአንድ ዓመት በኋላ በ1968 ዓ ም በድርጅቱ ውስጥ ባሉ አመራሮች መካከል መከፋፈል አጋጥሞት የነበረ ሲሆን ይህም ህንፍሽፍሽ በመባል ይታወቃል። በዚያ ንት በአመራሮች መካከል የነበረው መከፋፈል ለመፍታት የወሰደው እርምጃ ጸረ ዲሞክራሲ እንደነበር አንዳንድ ቀደምት የቡድኑ አባላት ያስታውሳሉ። ከዚያም በኋላ በ1977 ዓ ም በአመራር አባላቱ መካከል በድጋሚ ልዩነት ተፈጥሮ ከመስራቾቹ መካከል ከነበሩት ውስጥ አንዱ ዶክተር አረጋይ ዘርሄና ግደይ ዘርአይ ድርጅቱን ጥለው እንዲወጡ ተደርገዋል። በወቅቱ የተደረገው ግምገማና የተግባራዊ እንዲደረግ የቀረበው አዲስ ወታደራዊ ዕቅድ ብዙዎች የድርጅቱ አባላት ቢደግፉትም በጊዜው የተመሰረተው ማርክሲስት ሌኒኒስት ሊግ ትግራይ ወይም ማሌሊት የተባለ የፖለቲካ ክንፍ ግን ድርጅቱ በአጠቃላይ እንቀይረው የሚል ሀሳብ እንደነበረው የህዋሃት ከፍተኛ አመራር የነበሩት አቶ ገብሩ አስራት ከመጽሐፋቸው አስፍረዋል። የህወሀት ኮሚኒስት ባህሪ በ1983 ዓ.ም ጀምሮ ያበቃለት ቢመስልም የድርጅት ውስጣዊ ባህሪና አደረጃጀት ሳይቀየር የሚመራው ኢህአዴግ ውስጥ አብዮታዊ ዲሞክራሲ የሚባል ብዙ ያነጋገረ እንግዳ ርዕዮተ ዓለም በመያዝ እስከ መጨረሻ ዘልቋል። የሩሲያና የቻይና አብዮት አድናቂ የነበረው ህወሓት እንደ መርህ ግን ብዙ የማትታወቀው ምስራቅ አውሮፓ ውስጥ ያለች አልባኒያ ኮሚኒዝ ይከተል ነበር። ህወሓት በሀገራት የስልጣን እርከን ላይ ጉልህ ሚና በነበረው ወቅት ከኤርትራ ጋር የተካሄደው የድንበር ጦርነት ካበቃ በኋላ 1993 ዓ ም ለሶስተኛ ጊዜ በአመራር ውስጥ ከፍተኛ ክፍፍል ገጥሞታል። በዚያም ክፍፍል የህዋት ሊቀመንበርና የሀገሪቱ ጠቅላይ ሚኒስትር አቶ መለስ ዜና የሚመሩት ቡድን የበላይነት ይዞ ተቀናቃኞቹን አገለለ። በዚሁም በህወሀት ውስጥ ከፍተኛ ተሰሚነትና ተጽዕኖ የነበራቸው ከፍተኛ የቡድኑ አመራር አባላት ከድርጅቱ ሲባረሩ፣ የተወሰኑ ደግሞ በሙስና ተከሰው እስር ቤት ተዳርገው ነበር። ከዚያም በኋላ በህወሀት ውስጥ ሀያል ሆነው የመጡት መለስ ዜናዊ የህወሀት ድርጅታዊ የሀገሪቱ መንግስት ስልጣን ጠቅልለው በመያዝ በህወሀት ኢህአዴግ በሀገሪቱ ጉዳይ ላይ ብቸኛ ሰው ሆነው እስከ ህልፈት ህይወታቸው ቀጠሉ። የህወሀት ሰዓት ኢህአዴግ አንጎል የነበረው መለስ ዜናዊ ሞትን ተከትሎ ድርጅቱ ጠንካራ መሪ በማጣቱ እየተዳከመ ከቀደም ዘመኑ የተለያየ አጭር የሚባል ጊዜ ውስጥ ሊቀመንበር ለመቀየር ተገዶ ነበር። ኢህአዴግ ላይ የተቀሰቀሰው ህዝባዊ ተቃውሞ ተከትሎ ድርጅት ውስጥ ጣይ ግምገማ አድርጎ ለውጥ ከማድረግ ከወሰነ በኋላ ህዋት ተቆጣጥሮት የነበረው ማዕከላዊ መንግስት ስልጣን ቀስ በቀስ ተገፍቶ አመራሮች ወደ ትግራይ ተመልሰው ነበር። አዲሱ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ኢህአዴግ ለመለወጥ የወሰዱት እርምጃ ህዋት ባለመስማማቱ ከመሰረተውና ከመ የሚጠራው የብሔራዊ ድርጅት ግንባር ተነጥሎ ወጣ። ህዋት ከፌዴራል መንግስት ጋር የገባው ውዝግብና ፍጥጫ ተባብሶ ጥቅምት 23 2013 ዓም ጦርነት ከተቀሰቀሰ በኋላ አመራሮቹ ዳግም ጠመንጃ አንስተው ወደ በርሃ ወርደው ለሁለት ዓመት ቆዩ። ጦርነቱ ቆሞ ሰላም ከወረደ በኋላ ግን የህዋት አመራሮች በመካከላቸው አለመግባባትና መካሰስ ጀመረ። በጉልህ የሚታይ ክፍፍል ተፈጠረ። ይህም በሊቀ መንበሩ ዶክተር ገብረ ገብረጽዮን ገብረ ሚካኤል የሚመራውና በጌታቸው ረዳ የሚመራው ሁለቱ ቡድን ተፈጥሮ ለወራት ሲዛገብ ቆይተ በመጨረሻም የዶክተር ገብረጽዮን ገብረ ሚካኤል ቡድን በ2016 ዓ ም በአካሄደውና እውቅና ባላገኘ ህወሀት ጉባኤ አቶ ጌታቸውንና በርካታ የድርጅቱ አመራሮች እንዲሁም አባላት እንዲባረሩ ተደረገ። ይህ ህወሀት የገጠመው አራተኛው ክፍፍል ሊባል ይችላል። አቶ ጌታቸውና አጋሮቹ አሁንም ከህወሀት ተለይተው በትግራይ ላይ ያተኮረ አዲስ የፖለቲካ ፓርቲ ለመስረት ጥረት እያደረጉ ነው። ህወሀት ለ17 ዓመት በአካሄደው የትጥቅ ትግል ወት ክፍል ሚያው ውስጥ ገብቶ የነበረ ከወታደራዊ መንግስት ጋር ብቻ አልነበረም። ቡድኑ የትጥቅ ትግል የሚያደርገው ጊዜ ተመሳሳይ ወታደራዊ መንግስትን ተቃውሞ ከወጡት ከኢዲያ እና ጃሃን ከኢህባ ጋር ከሌሎች ቡድኖች የነበረው ፖለቲካ ልዩነት በኃይል ነበር የተፈታው። ከዚህም በተጨማሪ በወቅቱ በትግራይ ህዝብ ስም የሚንቀሳቀሱ ፖለቲካ ስብስቦች መካከል አንዱ የነበረው የግንባሩ ገድሊን ህወሀት ትግራይ ገሃሊት መሪ ከመግደል ታጋዮችም ደብዛቸው እንዲጠፋ ይነገራል። በውስጡ የተከሰቱ ልዩነቶች አለመግባባታዊ ፍጻሜ አሸናፊ ወገን የተሸነፈ አባላት ከድርጅቱ ማባረር አንዳንድ ጊዜም እስር እንዳጋጠማቸው ቀደም ያሉ ክስተቶች ያመለክታሉ። ነገር ግን ከደርግ የሚደረገው ጦርነት እየሰፋ ከትግራይ ባሻገር ወደ ሌሎች ሀገሪቶች ሲሸጋገር በያካባቸው ያሉ ህዝቦች ይወክላል የተባለው ድርጅት ማቀፍ እንዲሁም ማቋቋም ህወሀት ጉልህ ሚና ተጫወተ። ይህን ተከትሎ ከኢትዮጵያ ህዝባዊ ዲሞክራሲ ንቅናቄ ኢህአዴግን ከኦሮሞ ህዝብ ዲሞክራሲ ድርጅት ሴት ኦህዴን እና በኋላም ከደቡብ ኢትዮጵያ ህዝብ የዲሞክራሲን እንደሄድን በመጣመር ኢህአዴግን ፈጥሯል። ህዋይ የበላይነት ይመራ የነበረው ኢህአዴግን የደርገ ስልጣን ካስወገደ በኋላ የሽግግር መንግስት በማቋቋም በ1987 ዓ ም በጸደቀው ህገ መንግስት ለሀገር ብሔር ብሔር እውቅና ሰጥቷል። የሚሉ እንዳሉ ሁሉ ስርዓት ኢትዮጵያ ሀገሪቱ አንድነት ችላ ላይ እየተባለ ሲወቀስ ቆይተዋል። ህዋት እንደተመሰረተ ለአንድ ዓመት ያህል ከመስራቾቹ አንዱ የነበሩ ገሰሳ የለ ስዑል በጊዜው ከመራ በኋላ አቶ ስብሀት ነጋ ከ1971 እስከ አንድ ዓመተ ምህረት የድርጅቱ ሊቀመንበር መሆኑ መርተዋል። ቀጥሎም ጠቅላይ ሚኒስተር መለስ ዜናዊ ከ1981 ዓ ም ጀምሮ በሞት እስከተለዩበት ድረስ ለ20 ዓመት በላይ የህዋ ሊቀመንበር መሆን አገልግለዋል። ጠቅላይ ሚኒስትር መለስ ዜና ሂሎት ተከትሎ በ204 አቶ አባይ ወልዱ የድርጅቱ ሊቀመንበርንትን ቢረከቡም ብዙም ሳይቆዩ በድርጅቱ ተገቢ ሁኔታ መምራት አልቻሉም ተብለው እንዲነሱ ተደረጉ። በመጨረሻም በዶክተር ገብረ ጽዮን ገብረ ሚካኤል መመራት የጀመረ ህወሀት በአገር አቀፍ ደረጃ የነበረው ተሰሚነት አቶ በትግራይ ክልል ውስጥ ብቻ ተወስኖ ለመቆየት ከተገደደ በኋላ ከፌደራል መንግስት ሰራዊት ጋር የተቀሰቀሰ ወታደራዊ ግጭት ተከትሎ ማቅረብ ጉዳት ደርሶበታል። ህዋት በጦርነቱ ወቅት በርካታ ወታደራዊና ፖለቲካዊ አመራሮች አባላት ከእስር ለመዳረጋቸው ተጨማሪ ጥቂት የማይባሉ ቀደምትና አንጋፋ አመራሮች ጨምሮ በጦርነቱ ወቅት አጥቷል። ከትጥቅ ትግሉ አንስቶ በድርጅት ውስጥ ለአስር የቆዩ አመራሮች አብዛኛው ዋነኛ ድርጅት ከፍተኛ ስልጣን ይዘው አሁን ድረስ ይገኛል። ህዋት ከሚያስተቹት ጉዳይ መካከል ይህ አዲስ ወጣት አመራር በብዛት አለማፍራቱ ነው። ከባዱ ውጥረት ካስከተለ ጦርነት ዳፋው ያገለለው ህዋት ከገጠመው ክፍፍል ተጨማሪም አሁን ደግሞ ምርጫ ቦርድ ህጋዊ ፓርቲ መንቀሳቀስ የሚያስችለው እውቅና ተገፏል ተናግረዋል። ይህ ውሳኔ ለ50 ዓመት የቆየ ህወሀት ፖለቲካ ህይወትና ፍጻሜ አመራ ይሆናል ወይስ ትግራይ ውስጥ ፖለቲካ ተመልሶ የሚያንሰራራበት ሌላ ዕድል ያገኘ ሆን